በመካከለኛው ምስራቅ ሰማይ ስር እየተከናወነ ያለው ጉዳይ በአንድ በኩል እጅግ ዘመናዊ የቴክኖሎጂ የበላይነት የሚታይበት፣ በሌላ በኩል ደግሞ ከፍተኛ ሰብአዊና የንብረት ጉዳት እየደረሰ ያለበት አሳዛኝ ሁነት ሆኖ ቀጥሏል። የዘመናዊ ጦርነት መልክ ተቀይሯል። ሰማዩ በሰዋል በአውሮፕላኖች ወይም በድሮኖች ሲሞላ፣ ምድሩ ደግሞ በሚሳይል ሩምታ ይናወጣል። እስራኤልም በጦርነቱ ሂደት ውስጥ ዓለም አይቶት የማያውቀውን የአየር መከላከያ ብቃት እንዳሳየች በኩራት የተ የተናገረችበትን መረጃ ይፋ አድርጋለች። ባለፈው ሰኔ ወር ለ12 ያህል ቀናት በተካሄደው የእስራኤልና ኢራን ጦርነት የአየር መከላከያ አውታሯ በዘመናዊ ጦርነት ታሪክ ታይቶ የማይታወቅ ስኬት ማስመዝገቡን የመከላከያ ባለስልጣናት አስታውቋል። ይህን ጉዳይ በይፋ ያረጋገጡት የእስራኤል ሚሳኤል መከላከያ ድርጅት ዳይሬክተር የሆኑት ሞሼ ፓቴል ናቸው። በእስራኤል የሰው አልባ ተሽከርካሪዎች መከላከያ ኮንፈረንስ ላይ እንደተገለጸው የእስራኤል ዘርፈ ብዙ የአየር መከላከያ ስርዓት ከ99 በመቶ በላይ የሚሆኑትን የድሮን ጥቃቶች ማክሸፍ ችሏል። ይህ ብቻ አይደለም። ወደ አገር ውስጥ የተተኮሱትን ባሊስቲክ ሚሳይሎች ደግሞ ከ86 በመቶ በላይ በአየር ላይ እያሉ አምክኗቸዋል። ራይዚንግ ላይን ወይም የሚነሳው አንበሳ በተሰኘው በዚህ ኦፕሬሽን ወቅት ከ1000 በላይ ሰዋል በአውሮፕላኖች ወደ እስራኤል ተተኩሶ የነበረ ቢሆንም በእስራኤል የአየር ኃይል በምድር ላይ በተተከሉ የመከላከያ ቋቶችና ከአሜሪካ ኃይሎች ጋር በተደረገ የተቀናጀ ኦፕሬሽን አማካኝነት እነዚህ እነዚህን ድሮኖች ሙሉ በሙሉ በሚባል ደረጃ ማውደም ተችሏል። ድሮኖቹ በዘመናዊ ጦርነት ውስጥ ወሳኝ ሚና እየተጫወቱ ባሉበት በዚህ ዘመን 99 በመቶ የስኬት ምጣኔ ማስመዝገብ በወታደራዊ ሳይንስ አስደናቂ የሚባል ውጤት ስለመሆኑ ነው ባለስልጣኑ የተናገሩት። የውጤት የተገኘው ዝም ብሎ ምላሽ በመስጠት ብቻ ሳይሆን አደጋው ከመድረሱ በፊት አስቀድሞ የሚከላከል ስርዓት በመገንባቱ እንደሆነ ባለስልጣናቱ ያብራራሉ። እሾህን በእሾህ እንዲሉ በተፋላሚ ኃይሎች የሚፈጠረውን ቴክኖሎጂ በላቀና በላቅና እጅግ ዘመናዊ በሆነ ቴክኖሎጂ እየመከቱ መቀጠላቸውን በተግባር አሳይቷል። በተለይ አሮ የተሰኘው ሚሳኤል መቃወሚያና የተሻሻለው የአይረንዶም ስርዓት ባላስቲክ ሚሳኤሎችን በማደን ረገድ ከፍተኛውን ድርሻ ወስደዋል። በሰማይ ላይ እንዲህ አይነት ድል ሲዘመር፣ በምድር ላይ ያለው እውነታ ደግሞ አሁንም ያላለቀው ጦርነት መኖሩን ያሳብቃል። የእስራኤል ጦር በምስራቅ ራፋ አካባቢ ከሚገኝ የመሬት ውስጥ ዋሻ የወጡ ናቸው ያላቸውን ስድስት ሰዎች ኢላማ ማድረጉንና አራቱን መግደሉን ሁለቱን ደግሞ ቁጥጥር ስር መዋልን ያረጋገጠበት ጥቃት ደግሞ በመካከለኛው ምስራቅ አሁንም በጦርነት ውስጥ መሆኗን የሰላም ሂደቶችም ገና ያላለቁ ጉዳዮች መሆናቸውን ያሳያል። ነገሩ ወዲህ ነው። ወደ ሁለት መቶ የሚጠጉ የሐማስ አባላት በራፋህ የመሬት ውስጥ ዋሻ ውስጥ ተቆልፎባቸዋል። ይህ አካባቢ በእስራኤል ጦር ቁጥጥር ስር የሚገኝና በጥቅምት አስር ተግባራዊ በተደረገው የተኩስ አቁም ስምምነት መሰረት ቢጫ መስመር ተብሎ የተከለለ ቦታ ነው። በዋሻ ውስጥ የተያዙት እነዚህ ተዋጊዎች ወደ ሌላ አስተማማኝ ቦታ እንዲዘዋወሩ ሐማስና አደራዳሪዎች አደራዳሪዎች ለቴል አቪቭ ጥያቄ ቢያቀርቡም እስራኤል ግን እስካሁን ለዚህ ጥያቄ በጎ ምላሽ አልሰጠችም። በተመሳሳይ ዕለት በሰሜናዊ ጋዛ በምትገኘው ቤተላህያ የእስራኤል ድሮኖች በፈጸሙት ጥቃት ሁለት ሰዎች ስለመሞታቸውም ተዘግቧል። ጥቃቱ የተፈጸመው ቀደም ሲል በተኩስ አቁም ስምምነቱ መሠረት የእስራኤል ጦር ለቆ በወጣበት አካባቢ መሆኑ ደግሞ ነገሩን ይበልጥ አወሳስቦታል። ይህ ድርጊት በግብፅ በኳታርና በቱርክ አደራዳሪነት እንዲሁም በአሜሪካ ድጋፍ የተደረሰውን ስምምነት ጥያ ጥያቄ ውስጥ ከቶታል። የፍልስጤን ባለስልጣናት እንደገለጹት የተኩስ አቁም ስምምነቱ ከጸናበት ከጥቅምት 10 ጀምሮ ብቻ ቢያንስ 342 ሰዎች በእስራኤል መከላከያ ጥቃቶች ተገድለዋል። ይህ በእንዲህ እንዳለም ቱርክ የእስራኤልን እርምጃ በጽኑ አውግዛለች። የቱርክ ብሔራዊ ደህንነት ምክር ቤት እስራኤል የተኩስ አቁም ስምምነቱን እየጣሰች የምታደርገውን ጥቃት በአስቸኳይ እንድታቆም ጠይቋል። የቱርክ ፕሬዚዳንት ረሲብ ጠይብ ኤርዶሃን ቱርክ ለጋዛ መልሶ ግንባታና መረጋጋት የበኩሏን ኃላፊነት ለመወ ወጣት ዝግጁ መሆኗንም አረጋግጠዋል። ነገር ግን ችግሩ ያለው እምነት ማጣት ላይ ነው። በስምምነቱ መሰረት በቀን 600 የጭነት ተሽከርካሪዎች የሰብአዊ እርዳታ ይዘው ወደ ጋዛ መግባት ነበረባቸው። በተግባር ግን ወደ አካባቢው እየገቡ የሚገኙ ከ200 ያልበለጡ ተሽከርካሪዎች ናቸው። ለጋዛ መልሶ ግንባታ ድጋፍ አድርጋለሁ ከማለት ባሻገር በአካባቢው የሰላም አስከባሪ ኃይል ለማስፈር እንደምትፈልግ የምትገልጸው ቱርክ በእስራኤል በኩል ግን ለሐማስ ትወግናለች በሚል ትወቅሳለች። ከኳታር ቀጥላ የሐማስን አሰራሮች የምታስተናግድ ሀገር መሆኗ ደግሞ እስራኤል የምታቀርባቸው መሰል ወቀሳዎች ጆሮ እያዘ እንዲያደርጉ ያስቻለ ነው። ከጋዛ ጦርነት ጅማሮ አንስቶም በሁለቱ ሀገራት መካከል መሰል መወቃቀሶች ተደጋግመው የሚነሱ ሲሆን፣ ቱርክ በቀጥታ በጦርነቱ ላይ ወታደራዊ ሚና ባይኖራትም በዲፕሎማሲው መስክ እስራኤልን ከሚቃወሙና ጫና ለማሳደር ከሚጥሩ ሀገራት መካከል ከቀዳሚዎቹ ተርታ ትሰልፋለች። በዚህ ሁሉ ውዝግብ መሃል ደግሞ የሰላም ሂደቶች ተስፋ ሰጪ ስለመሆናቸው የሚጠቁሙ ክስተቶችም አሉ። እስራኤል ባለፈው ረቡዕ የ15 ፍልስጤማውያንን አስክሬን ለቤተሰቦቻቸው አስረክባለች። ይህ ሐማስ የአንድን እስራኤላዊ ታጋች አስክሬን ከመለሰ በኋላ የተከናወነ ነው። የልውውጥ በአሜሪካ አደራዳሪነት የተደረሰ ስምምነት አካል ቢሆንም አሁንም ሁለት ተጨማሪ አስክሬኖች መመለስ ይኖርባቸዋል። ሐማስ አስክሬኖቹን ለመመለስ ቁርጠኛ እንደሆነ ቢገልጽም በጋዛ ያለው ውድመት አስክሬኖችን ለማግኘት አዳጋች እንዳደረገበት ይከራከራል። እስራኤል በበኩሏ ሐማስ ሆን ብሎ ጊዜ እየገዛ ነው የሚል ክስ ታቀርባለች። አሁን አይኖች ሁሉ ወደ ካይሮ አምርተዋል። የቱርክ የኳታርና የግብፅ አደራዳሪዎች የስምምነቱን ሁለተኛ ምዕራፍ ተግባራዊ ለማድረግ እየተወያዩ ነው። ይህ ሁለተኛ ምዕራፍ ሐማስን ትጥቅ የማስፈታት ስራ የሚሰራ ዓለም አቀፍ የማረጋጋትና ሰላም አስከባሪ ኃይል ማሰማራት፣ እንዲሁም ጋዛን የሚያስተዳድር አካል ማቋቋምን ያካትታል። ነገር ግን የራፋ ዋሻ ጉዳይ ወደ ሁለተኛ ዙር የተኩስ አቁም ስምምነት ትግበራ ከመግባት የሚያግድ ተጨማሪ እንቅፋት መሆኑ አይቀርም። ሐማስ በዋሻ ውስጥ የተቆለፈባቸው ተዋጊዎቹ ወደ ቤት ቸው ካልተመለሱ ስምምነቱ እንደሚፈርስ እያስጠነቀቀ ነው። በራፋ አካባቢ ስንት የሐማስ ተዋጊዎች እንዳሉ በትክክል ባይታወቅም የተለያዩ ምንጮች ከ50 እስከ 200 የሚደርሱ ታጣቂዎች በመሬት ውስጥ ዋሻዎች እንደተያዙ ይገምታሉ። እስራኤልና አሜሪካ ሐማስ እነዚህን ተዋጊዎች ወደ ሌላ የጋዛ አካባቢ ለማሸሽ ያቀረበውን ሐሳብ ውድቅ አድርገውታል። ይህ ጉዳይ አሁን እየተነጋገሩበት ባለውና የአሜሪካው ፕሬዚዳንት ዶናልድ ትራምፕ እቅድ ተብሎ በሚጠራው የሁለተኛው ምዕራፍ ስምምነት ላይ ትልቁ አከርካሪ ነጥብ ሆኗል። ፖለቲከኞች በጠረጴዛ ዙሪያ ሲከራከሩ፣ በሜዳ ላይ ያለ ሁኔታ ግን ውሃ ሲወስድ እያሳሳቀ ነው እንደሚባለው ቀስ በቀስ ወደ ከፋ ደረጃ እየተሸጋገር ይመስላል። የቱርክና የአጋሮቿ ጥረት፣ የአሜሪካ እቅድ እንዲሁም የእስራኤልና የሐማስ ግትር አቋም የመካከለኛውን ምሥራቅን እጣ ፈንታ ወደ ትወስዶ ይሆን የሚለው ጥያቄ ከጊዜ ባለፈ ሌላ እርግጠኛ ምላሽ የሚሰጥበት አካል እያልተገኘለት ጥያቄ ሆኖ ቀጥሏል። ነገር ግን አንድ የማይካድ ሀቅ አለ። የቱንም ያህል ዘመናዊ መሳሪያ ቢታጠቁ የቱንም ያህል ጠላትን መደምሰስ ቢቻል ታሪክ እንደሚያስተምረን ደም በደም አይታጠብም። ሰላም የሚመጣው በውይይት በመተሳሰብና ፍትህ ሲሰፍን ብቻ ነው። የእስራኤልና የሐማስ ጉዳይ ከለታይ ግጭትና ጥቃትን በጥቃት ከመመለስ ያለፈ ጉዳይ ስለመሆኑ የአካባቢውን ጂኦፖለቲካ በአግባቡ የሚከታተሉ አካላት አስረግጠው የሚናገሩት ነው። ጦርነቱ እንዲቋጭ ለማድረግ የሚከናወኑ ጥረቶችም ከጊዜያዊ መፍትሄ ባሻገር ትልቁን የቀጠናውን ስዕል መሰረት ያደረጉ እንዲሆን ያሻል። በእስራኤልና ፍልስጤን መካከል ያለው ታሪክ ሁለቱ ተፋላሚ ኃይሎች ላለፉት ዓመታት ባልተቋጨ ጦርነት ውስጥ እንዲገቡ ያደረገ ሲሆን አንዳቸው ለአንዳቸው የማይተኙ የአንዳቸው መኖርም ለሌላኛው ስጋት ሆኖ የዘለቀ ጉዳይ ነው። ይህንን ችግር ለመፍታት በፖለቲከኞችና ቃታ በሳቡ ኃይሎች መካከል ከሚደረግ ድርድር ባለፈ ማህበረሰብን ማዕከል ያደረገ ስራ እንደሚያሻ አጠያይቅም። ከዚህ ቀደም እንደተደረጉ የሰላም ስምምነቶች ሁሉ ሙሉ በሙሉ ተግባራዊ ለማድረግ እየተሰራበት ያለው የአሁኑ የሰላም ጥረትም ጊዜያዊ መፍትሄ ያመጣ ካልሆነ በቀር ነገሩን ከስሩ የሚያይና ዘላቂ ልባት የሚያመጣ መሆኑ ላይ ጥያቄ ጥያቄ ያስነሳል። በርካቶች እንደ ዋነኛ መፍትሄ የሚመለከቱት የሁለቱ ሀገራት መፍትሄም እስራኤልና ፍልስጤም ሰላማዊ ጎረቤቶች ሆኖ እንዲቀጡ ለማድረግ ያለመ ነው። ይሁንና ከእስራኤልና ሐማስ ባሻገር ሌሎች ተዋንያን ትልቅ ሚና ሊወጡ የሚገባበት ጉዳይ ነው።